ጂያን አጠቃላይ የቤተሰቡን ጉዳይ ለማስተካከል እየሞከረ የወንድሙን ገዳይ እያፈላለገ ከዚህ በኋላ አሊያ እንዲሁም ልጇ ማንም ሰው ሊገላቸው እንዳይፈልጋቸው ለማረጋገጥ እየጣረ ባለበት ሰዓት ላይ እናቱ ግን በጀርባውንም ቢሆን ሌላ ግርግር መፍጠሯን እንደቀጠለች ነበረ። ጂያን አምርሯል። ጂያን ከእናቱ አሊያን እንደሚያስቀድም ግልጽ አድርጎላታል። ይህም ከቤት እንድትወጣ ነግሯታል። ሰራከት እምቢ ስትልም እኔ ራሱ አሊያን ይዥዣት ከጂያን ጋር እሄዳለው ደግመሽ አታኝም ብሏል ነበረም ይህን የሰማችው ተከዳከት አሁን መቼም ቢሆን ጃን ሀሳቡን እንደማይቀይር ገብቷታል። ጃን መቼም ቢሆን ሚኔን ዞር ብሎ እንደማያትና አሊያን እንደሚወዳት አረጋግጣለች። ነገር ግን ነገሩ በጣም አስደንግጧት ራሷን ስታ ወድቃ ነበረ። ማታ ላይ እርዳታ እየተደረገላን ነው። ጃን ሊያስብ ብቻውን ቢሮ መጥቷል። ቁጭ ብሎ እያሰበ እየተመሰጠ ነበረ። ድንገን ናሬና ካያ የመጡት ምን ልታረግ ሀሳብ ክታዲያ ምንድነው ቅደ ብሎ ተራ በተራ እየጠየቁን ነበረ። እማዬ በአንድም ቢሆን በሌላ አጋጣሚ አሊያን መቼም ካጣሁኝ መኖር እንደማልችል ማወቅ አለባት። አሊያን ለእኔ ማጣት ማለት እሷን ብትሆን እኔን ማጣት እንደሆነ ማወቅ አለባት ለሚኒም ቢሆን ይህን ግልጹ መናገር አለባት ሌላ ምንም ተአምር የለው እንግዲህ ሚኒ ልጁን ትወልዳለች ትወልዳለች እኮ ግን እዚህ ቤት አይገባም ነው ያልኩት ማውራው ነገር ደም ነው ማይገባቸው ግራ እኮ ነው የሚገባኝ እንዴ እያለ ነበረ ልክ ነህ ወንድሜ ልክ ነህ ይሉታል ለሁለት እነሱ ከእነሱ ጋር እንደዚያ አውርቶ ከጨረሰ በኋላ በቀጥታ ወደ መኝታ ክፍሉ መጣ አለ ልጇን አቅፋ ተኝታ ነበረ ቀርቦ ዝም ብሎ አያቸው አያቸውና ረጋ ብሎ ወደ መኝታ ክፍሉ ገባ ከገባ በኋላ ብዙም አልቆየም ልብሱን ቀይሮ መጣ ከጎናቸው አልጋው ላይ እየወጣ በጀርባው ጋደም እያለ ነበረ ፈገግ ብሎ ሁለቱንም ካያቸው በኋላ በጀርባው እንቅልፉን እየተኛ ነበረ። አልያ ከእንቅልፏ ነቃች። ስትነቃ አየችው። ስታየው በጣም ደስ አላት። ፈገግ ብላ ስትከታተሉ ነበረም። በሌላ በኩል ሻይን ማታ ላይ ወደ ናሬ እየደወለ ነበረ። ሌላው ናሬ እያለ ነበረ ሻይን እንደምን አመሻ ትሏለች። ናሬ እንዴት ነሽ ናሬ? በዚህ ሰዓት ሌላ አንቺ መደወል ማለት ለእኔ ምን ያህል ደስታ እንደሚሰጠኝ ግን ታውቂያለሽ። ብዙ ነገር ብዙ ነገር በቃ ብዙ ነገር ተፈጥሯል። ታውቂያለሽ ይሄ ቀን እስኪደርስ ድረስ ምን ያህል እንደ ጸለይኩኝ፣ ምን ያህል በጉጉት ስጠብቅ እንደነበረ አባዬ ይህን ነገር ባይፈጽመው ብዬ ከፈጣሪ ጋር ስንቀን እንዳወራው ይህን ነገር አባዬ እንዳያደርገው ጎብይ በጣም ስጸልይ ነበረ፣ ጨንቆይ በመጨረሻውም ግን እየፈራው ነገር አልሆነም አልሆነም። በቃ ታውቂያለሽ አንዳንድ ጊዜ ፍርሃት በቃ ከባድ ነገር እንድታስብ ያደርግሻል አላት። ልክ ነህ ሻሂን፣ ልክ ነህ ልክ ነህ። በእርግጠኔም ፈርቼ ነበረ፣ አሁኔም ፈርቼ ነበረ። ግን በመጨረሻም እንግዲህ ነጻ ሆነናል አለችው። ከዛ በኋላ እሱ በቃ እስኪ ከዚህ በኋላ ምን ማድረግ እንዳለበት ታውቂያለሽ። አባዬ እዚህ ነገር ውስጥ እጁ ከሌለበት ማድረገውን ነገር እነግርሻለሁ አይደል እንዴ? መጥቼ እጠይቅሻለሁ ሚስቴ እንድትሆኝ ብዬሽ ነበራ አላት። ሻሂን ታዲያ ስታስበው አሁንም ቢሆን እናንተ ይሄ ነገር ቀላል ይመስላል ይመስላል ስታስበው አለችው። ድሮንም እንዲህ እንዲህ እያለን ነበር። በጣም ብዙ ነገር የገፋ ነው። ከዚህ በኋላ ጊዜው ማራዘም የለብንም ናሬ። አንቺን አጥቼ ድጋሚ መኖር አልፈልግም። ድጋሚ መሰቀየት አልፈልግም። እሺ አባዬ ምን ንጹሕ ነው፣ ምንም ያጠፋው ነገር የለም። አዎ ብዙ ነገር አጥፍቶ ሊሆን ይችላል፣ ነገር ግን ይሄ የኔና አንቺ ጉዳይ ነው። ሌላ ሰው ማንም አይመለከተውም። በቃ ይሄ የኔና የአንቺ ህይወት ነው። ስለዚህ በቃ የሌላ ሰው ሚስት እንድትሆኝ ደግሞ አልፈልግም። እሺ ናሬ አላት። እንዴት ተብለው ስትለው ነበረ። ታረግሻለች፣ እናትሽ እናትሽ ካሰበችበት ወደኋላ ትለው ታረገዋለች አላት። ኧረ ሰው ስትለው ነበረ። አዎ ታመጣልሻለች ባል እኔ እስካለው ድረስ የሁሉ ነገር ማየት አልፈልግም እመኝ አልፈልግም በቃ እያላን ነበረ ዝም ብላ ትከታተሏለች በቃ ይሉሽ መልስሽን እንጠብቃለሁ ነገ እንገናኛለን ነገ መልስሽን ሰጭኛለሽ አስቢበት እሺ እያላን ነበረ እሺ አለችው ደናደር ደናደሪ ተባብለው ስልኩ ተዘጋ ሻይን ቆጭ ብሎ ያስባል ጂያን በጠዋት እናቱን ለማናገር እየመጣ ነበረ። ወደ ውስጥ እየገባ እንደምናደርሽ እያላን ነበር። እንደምናደርግ ትሏለች። ደህና ነሽ ግን እያላን ነበር። ደና አንተ፣ ደና ትሏለች። እማ የታ ባክሻ ታስመስል እኔ ግድልሽ ማቃለሁ ሲላን ነበረ። በጣም አዘነች። አጠገቧ ተቀመጠ። እማ ይወልሽ፣ እኔ መቼ መቼ ቢሆን ሀሳቤን አልቀይርም። እሺ፣ እንደዚህ የምትቀጢ ከሆነ ጤናሽን ነው የምትጎጂው። ኢንጂኒሪ፣ ምንም የሚፈጠር ነገር የለም። እኔ ምንም አልሆንም። እኔ አሊያንና ጂያንን ይዤ ከዚ ቤት እለም ብዬ እጠፋለሁ። ድጋሚ አታየኝም። በቃ ምንም ከዚህ በኋላ የምታደርጊው ነገር አይኖርም። እስካሁን ድረስ ስታደርጊ የነበረውን ነገር አቁሚ አላት። ጃን እኔ ኮ ምንም ባረክ ምንም ብፈጥር ምንም ብሰራ ላንተ ነው እሺ ላንተ ነው ላንተ ነው ሁሉን ነገር ማድረግ ላንተ ጥቅም ብዬ ነው አለችው። ይሄ እማ የታይታ እያላ ነበር። አዎ ዘረ እንዲቀጥል ነው ልጅ በመጨረሻም ዘረን አስቀጥሎ ኤን ጎሳ እንዲመራ ነበረ በስነ እንደዚህ ነው መሆን ያለበት አለችው እማ። ጃን አለ እሺ እኔ ኮ ሲጀመር ልጁን አልፈልገውም አላልኩም። እኔ ያልኩት ልጁ እዚህ ቤት አይገባም ነው ያች ሴትም እዚህ ቤት አትገባም ነው ያች ሴት የኔ ልጅ ተጠቅማ መቼም ቢሆን እዚህ ቤት አትገባም ነው። ግጽ ከሆነ ማወራው ነገር ማለት ነው በቃ አሊያን ብትሆን ከዚህ ቤት አትወጣም፣ ጃንም እዚህ ይቆያል እያለ ነበረ እኔ ኮሰት ለማየ ማየ እንደዛ አይደለም። እኔ ባለ ትዳር ነኝ፣ እሺ አግብቻለሁ፣ ትዳር የሚወድ ሰው ነኝ። ከዚህ በኋላ ይህን ነገር ትቀቢዋለሽ ወይም ደግሞ የሚመጣውን ነገር ትጋፈጫዋለሽ እያላን ነበር። ድንገት እነ ካህና ናሪ እየመጡ ነበረም። እንግዲህ ይህን ነገር ወይ ትቀቢያለሽ፣ ወይ ደግሞ እኔና አሊያን ጃን ይዤ እጠፋለሁ። ከዛ ድጋሚ አታይንም ማለት ነው። ይህ ነገር ከተመቸሽ ሀሳቡን ትቀቢያለሽ እያላን ነበር። ሰዳከት በጣም ተማረረች። ስለዚህ ሆስፒታል ትሄጃለሽ፣ በኋላ ለሚኔ ትነግሪያታለሽ። ግልጹ እዚህ ቤት አትገቢም፣ ተስፋ ቁረጭ ትያታለሽ እያላን ነበረ። እናቱን እየተጫናን ነበረ። ከዛ በኋላ ቁርስ ሊበሉ እየመጡ ናቸው ማሊያ ቀደመቻቸው እነ ፓኪዜ ያናንድ ነገር እያስተካከሉ ነበረ። እንደምን አደራችሁ? ምነው አይመጡም እንዴ ሰተን ነበር። እየመጡ ነው እየመጡ ነው ይሏታል። ድንገት ጃን ያመጣ አሊያ እንዴት አደርሽ? ምንድነው ጃን አይመጣም እንዴ አላት። ተኝቷል እያለች እሷም እየተቀመጠች ነበረ። ከዛ እነ ፓኪዜ ሂዱ፣ ችግር የለም እያላቸው ነበረ ሄዱ። ከዛ ሁሉም ከተቀመጡ በኋላ እሺ፣ ሁላችሁ እማዬን አውርቻታለሁ። ማውራት ያለብንን ነገር አውርተናል። በመጨረሻ ሄዳ ለሚኔ ያንን ነገር ግልጹን ትነግራታለች። ከዚህ በኋላ የሚኔና የልጇ ጉዳይ እዚህ ቤት ውስጥ ድጋሚ ሐሳቡ በፍጹም በፍጹም አይነሳም ድጋሚ ቤት ውስጥ አናወራበትም። የሚወለደው ልጅ እዚህ ቤትም አይኖርም። ያችን ሴት ብትሆን እዚህ ቤት መቼም ብትሆን አገባም፣ በቤት ገዛላችኋለሁ አለው። እዛ አብረው ይኖራሉ፣ ልጇን እዛ ታሳድጋለች። እማዬ ደግሞ ይህን ራሱ ሄዳ ለሚኔ ተነግራታለች። ሄዳ ተነግራታለች። አ ግልጾን እሺ እማዬ ተስማምተን ሲል ነበረም። ከዛ አሊያ ግራ ገብቷት የሰዳከትን መልስ ትጠብቅ ነበረ። ሰዳከት ካሁን ካሁን ምን ምን ትላለች እያለች ከዛም በኋላ አዎ ሄደሽ ለሚኔ ተስፋ እንድትቆር ትነግራታለች። አረል እማዬ ብሎ ልጅያን ጠየቀ። ከዛ ሰዳከት አሰበች፣ አሰበችን አዎ አለች። ከዛ አሊያ ደነገጠች። በምን ተስማምተ ሆኖ ብላራሷን እየጠየቀች ነበረ። ከዛ ናሬ እንዲሁም ከያ ፈገግ ብሎ እናታቸውን እያዩ ነበረ። ነገር ግን ሰዳከት በጣም ከፍቷታል። ጥሩ እኔ ሻይ ልቅዳላችሁ እንግዲህ እያለ ጃን እየዞረ ቡናውንም ሻዩንም እየቀዳላቸው ቁርስ አብረው በሉ። ቁርስ ከበሉ በኋላ አብረው ከቤት ሊወጡ ናቸው። አሊያና ጃን ከታች እየጠበቋን ነበር ሰዳከትን። ሰዳከት እየመጣች ነው። እየመጣች ወደ ከያ ትጠጋና እንዳትረሳው በኋላ ልጅቷን ሄደን እንጠይቃታለን፣ እሺ አለችው። ከዛ እሺ እያላን ነበር ከያ ጃን። ከዛ ወደ ከያ ጠጋ ብሎ ከያ፣ ይሄ ነገር ካልተመቸ ማቆም ትችላለህ ሲለው ነበረ። ምኑ ነው የሚያቆመው ጃ? ምነካ ለልጅቷ ቃል ገብቶላታል እኮ ቤተሰብ እኮ እየጠበቁ እኮ ነው። ምንሆናል? ይሄ ቃቃ እኮ አይደለም ስትል ነበረ። ችግር የለም፣ እኔ እጅ ላናገራቸው እችላለሁ። ከአንተ ግን ወስናል አለው። ወንድሜ ሌላ ምን አማራጭ አለ፣ ይለዋል። ከዛ ሰዳከት ጅላን እስኪተው የራሱን ህይወት ይኖርበት ልጁ ምንሆናል እንዴ የራሱ ህይወት ያስፈልገዋል ስትል ነበር። ከዛ መኪና ውስጥ ገባች። ከያ እያረክ ያለው ነገር ትክክል አይመስለኝም። አስበበት በደንብ አስተውል። በኋላ የሚቆጨን የሚጸስትን ነገር እንዳታረግ እያለው ነው። ከያ ቀን አለ ቀና ሲል እህቱን እያያን ነው። ናሬም ብትሆን በዚህ ነገር ደስተኛ አይደለችም። ከያ ግን ቢሆንለት፣ ቢሳካለት ዘሬንን ባንዴ መርሳት ይፈልጋል። ስለዚህ አሁንም በሐሳቡ እንደጸና ነው። ወደ መኪናው ሊገባ ሲል ከድር መጣና ከያታ ቃለ፣ እኔ ማለት በአንዳንድ ጉዳዮች ጣልቃ መግባት አልፈልግም፣ ግን ይህ ነገር እንደሰማሁ ከሆነ በጣም አስደንጋጭ ነው። ከእርግጠኛ ነኝ መጥፎ ስህተት እንደማሰራ እተማመንባለሁ፣ አለው። መኪና ውስጥ ገቡ። በቀጥታ እየሄዱ ነበረም በሌላ በኩል ሻይን እናቱን እና እህቱን የሆነ ቦታ እያደረሳቸው ነበረ። አሁን ኤጀመል ሊፈታ በጣም ቀኑ ተቃርበዋል። ስለዚህ ቪዳንም ብትሆን ቀሚስ ገዛ ነበረ እግረ መንገዷን የመጣቸው። ከዛ የሆነ መደብር አካባቢ እንደደረሱ በየኔ ልጅ ነይ፣ አንቺም ወረጅ ትላታለች። ዘሪን ግን ፈዛለች። ዘሪን ነይ ወረጅ እንጂ ለህፃኑ የሆነ ነገር እንገዛን ስራ ነበረ እማያራ። ገና ነው ገና ነው አለቻት። ምን ማለት ነው ገና ነው ማለት? ነይ ከስር ከስር ነው የሚገዛው ብላት ከመኪና እንድትወርድ አረገቻት። ሁለቱም ሻይንን ትተውት ሄዱም። ሻይን ከዛ ተደወለለት። ደዋ ናሪናት እንገናኝ አለቸው። ከዛም በ አንድ ጨር ያለ ቦታ ተገናኙ። አንድ የሚያምር ወንዝ እንዲሁም ጫካ አካባቢ ተገናኙ። ከዛም በኋላ ገና እንዳገኛት ናሬ እችን አጋጣሚ ለምን ያህል አመታት በትግስት እንደጠበቅኳት ግን ታውቂያለሽ ታውቂያለሽ፣ ግን ይህን ፈገግታሽን እስካይ ድረስ ናሬ እያላ ነበር። አውቃለሁ አውቃለሁ አውቃለሁ ሻሂ በጣም ጠብቀኛል፣ እንዳንተ የጠበቀኝ የማይኖር አዎ፣ ማንም ሊጠብቀኝ የማይችልም ስትሎ ነበር። አዎ ጠብቅ ያለው ምክንያቱም ስለምወድሽና ስለማፈቅርሽ ሁልጊዜ ነፍሴ ይታወቃን ነበር፣ ሁልጊዜ ነፍሴ ትነግረኛለች። በቃ አንድ ቀን ይህን ፈገግታሽን ድጋሚ እንደማየው አንድ ቀን ፊትሽ እንደዚህ እንደምቀውም ለዛ ነበር እጅ ሸመጭ የሚያለቀቁት እያላን ነበር። እኔም እኔም ትለዋለች ሻይን መጥቻለሁ፣ መጥቻለሁ፣ ቢረፍድም መጥቻለሁ። በቃ ቢረፍድም አጠገባለሁ። አሁንም ቢሆን ልቤ ልክ እንደ ድሮ ነው እየመታ ያለው ልክ እንደ ልጅነታችን እያለች እየሳቀች ነበረ። እሱም እየሳቀ ይመለከታል። በቃ ናሬ፣ ከዚህ በኋላ ይኸውልሽ መንዛዛት የለበትም፣ ቀጥታ እኔ ወደ ጥያቄ ነው የምገባው። ይኸውልሽ እኔ ከአንቺ ጋ ማለት ነው ዘላለሜና ብሬ ዘላለም ናብሬ ምንረ የምፈልገው ከአንቺ ጋ ብቻ ብሬ መቀጠል ነው የምፈልገው እያላን ነበር። እኔም ትለዋለች። ከዛ ተንበረከከ። ሲንበረከክ በጣም ደስ ብሏት ልትበር እየደረሰች ነበረ። እሱም እየሳቀ ድንገት ቀለበት እየወጣ ነበረ። ናሬ ታገበኛለሽ? እያለ ነበር። ወይ አምላክ፣ ወይ ፈጣሪው፣ ይሄ ነገር ህልም ነው፣ ህልም ነው፣ እውነት ነው፣ እውነት ነው፣ ህልም ነው እያለሽ ነበር። ናሬ ታገበኛለሽ? ብለውንም እየጠየቃ ነበረ። ከዛ ሷ ዝቅ ብላ እያየችው በጣም ደስ ብላት፣ ተነስ ተነስ፣ አዎ፣ አዎ እያለችው ነበረ። ተቃቀፉ። ከዛ በጣም ሰርፕራይዝድ ከመሆኑ የተነሳ ቀለበቱን የምን ጣት ውስጥ ሊያስገባው ነበረ። አራረሻይን ተሳስታል እያለችው፣ ደስ ብሎኝ እኮ ደስ ብሎኝ እኮ ነው እያላት ቀለበቱን ያጠልቅላታል። ታስታውሻለሽ? ይሄ ነገር ከተፈጠረ እዚህ ቦታ እንመጣለን ብዬሽ ነበረ፣ ቀለበት ካረኩልሽ ከተጋባ አላት አዎ አለችው። እዚህ ቦታ መተን እንዘላለን ብይሽ ነበረ ቃል ገብተሻል። አዎ ቃል ገብተሻል። አዎ እያላን ነበረ። አዎ አዎ እያለች እሷም በቀጥታ ወደ ውሃው በደንብ እየቀረቡ በመጨረሻም እጅ ለጅ ተያይዘው ዘለ ውሃ ውስጥ እየገቡ ነበረ። ሻሂን ለአመታቶች የሚያፈቅራትን ሴት ናሬን በትግስት ሲጠብቅ ነበረ። ዛሬ አግኝቷታል። እቅፍ አርጓት ውሃ ውስጥ ሁለቱም እየተሳሳሙ ነበረ። በመጨረሻም ሰዳከት ሆስፒታል መታለች። ጃንች ቼካፕ አለባት ትሂድ ብለዋል። ነገር ግን እሷ የፈለገው ለምኔ ሁሉም ነገር እንድትነግራን ነበረ። ከዛ ዶክተሩ ያው እንግዲህ የወይዘሮ ሰዳከት ሁኔታ በጣም ቆንጆ የልቦም የልቦ ሁኔታ በጣም አሪፍ ነው። አንዳንድ ነገሮች ካስፈለገ እራሷ ወይዘሮ ሰዳከት የደም ግፊቷን ራሷ መቆጣጠርና መመርመር ትችላለች። ችግር ካለ መምጣት ትችላላችሁ እያላቸው ነበረ። ጥሩ እናመሰግናለን ብለውት አሊያ ጂያን፣ እንዲሁም ሰዳከት ዞር ብለው አብረው እየተራመዱ እያለ ድንገት ሚኔ መጣች። ሚኔ እየመጣች እያለ አሊያ በቃኔ ልሂድ እመጣለሁ በኋላ ብላቸው ሄደች። እናትና ልጅ ቀሩ። ሚኔ መጣች። ወይዘሮ ሰዳከት ሁሉን ነገር ያቅልልልሽ እያለቻ ነበረ ሚኔ ከዛ በኋላ ጂያን፣ እናመሰግናልና እናመሰግናለን። አይ ደህና ትሆናለች ምንም አታስቢ፣ ነገር ግን እያው ማዬ ላንቺ የምትነግርሽ ነገር አለ፣ ሚኔ እንኳን እንደናመጣሽ ምክንያቱም ላንቺ መስማት ያለብሽ ነገር አለ። የምትነግርሽ እስኪ አውሩ እያለ ነበረም፣ እኔ እዚህ እጠብቃቸዋለሁ አውሮ አላቸው። ከዛ ሰዳከት ሚኔ ነይ ናውራ አለቻት። ሚኔ በጣም ነበር የፈራቸው። አሁንም ቢሆን ሻይንና ናሬ ቆንጆ ጊዜያቸውን እያጣጠሙ ናቸው። እሻውን ሆኖ በፍጥነት እንጋባ ይላታል። ግን ይህ ነገር እንደምታስበው ቀላል ይመስልሃል? አለችው ድሮውንስ መሽቀላል ነበረ እና ከባድ ነው እያልን ተው እንዴ አላት። አይደለም ሻይን እንደምታስበው ቀላል አይደለም። እሺ ግን ይሁን ያው፣ እናትህ ግን ትቀበለኛለች? የእናትህ ነገር እኮ በጣም ኃይለኛ ነው ስትለው ነበረ። ያንቺስ እናት እኔን እኮ አትቀበለኝም እኮ። ግን እንጋባ ከተጋባም በኋላ ማን ይነካናል? ወደዱም ጠሉም ይቀበሉታል። አይደል እንዴ? በእርግጠኝነት የምነግርሽ እማዬም ብትሆን እኮ ምንም እኮ አታመጣም። አሊያ እኳ አለች ወይዘሮ ሰዳከት እኳ አትወዳትም። ግን እስካሁን ረስ በጽናት አለች ሲላል ነበረ። ታዲያ እኔም እንደ እሷ በሩን ማቃጠል አለብኝ፣ በሩን ማፈራረስ አለብኝ አለችው። ምን ችግር አለው እኔ ጋዛ አቀብልሻለሁ፣ እያላን ነበረ። ሁለቱም እንዲህ እየተባባሉ ይሳሳቃለሁ። ከዛ እሷ ግን እኮ የኦስካንን የሞቱን ሰርተፈኬት አልተቀበልኩም፣ ይሄ ነገር ህጋዊ ጋብቻ መፈጸም ያስችለናል አለችው። ችግር የለም ሄደን እንቀበላለን፣ ማንም ሰው ያውቅ፣ እያላን ነበረ። አሁን ሰዳከት ለሚኔ ልትነግራን ነው። ይኸውልሽ ሚኔ እኔ በጣም ሞከርኩኝ ሞከርኩኝ፣ ነገር ግን ጃን ወስኗል። ጃን ከዚህ በኋላ በጭራሽ ሀሳቡን አይቀይርም። ስለዚህ አንቺም ልጅሽም ቤታችን አትገቡ አለቻት። ምን ወይዘሮ ሰዳከት ምን እያልሽ ነው ያለሽው? ምን ተባብለን ነበር ነበረ ምን ብለሽ ነበረ? ምን ብለሽ ቃል ገብተሽልኝ ነበረ? አንቺ ልጁን በስነ ስርዓት ተንከባከቢ፣ ሌላውን ነገር እኔ ቆጣጣር አላልሽም ነበር እንዴ? ሌላውን ነገር እኔ ወጣው አላልሽም? ምንድነው ደሞ የምትዩ? ምን አይነት ሐሳብ ነው? ምንም አልገባኝም። ይሄ ደሞ ምን ማለት ነው ስትል ነበረ። ተረጋጊ፣ ተረጋጊ ሴትዩ፣ ድምጽሽን ከፍ አታርጊኝ፣ ላይ በስነ ስርዓት አውሪ። ምን ሆነሻል ሰራከት? እኮ ነኝ። እየውልሽ፣ በቃ እንግዲህ ጃን ሐሳቡን አልቀየረም አለ። ምን ምን ነው ምትዩ? እንዴ፣ በቃ ይሄው ነው እውነቱ። እች ሴት መቼም አትሄድም። አንቺ የእርግዝናውን የርግዝናውን ሐሳብ ይዘሽ መተሽ፣ እንኳን እኔ ብዙ ነገር ጠብቄ ነበረ። እሷ ግን አትሄድም። እሷን እንኳን ታያትሽ፣ ጃን ጃን መቼም አይተዋትም። ጃን እኔ እንዴት እንደሆነ አላቀምችልሽ ተጣብቃበት ትሰጣለች አይምሮ፣ ልቡን ሁሉ ነገር ነው የተቆጣጠረችው። እንዴት ብላ እንደተጣበቀችበት ራሱ አላቀም። ይኸውልሽ ተቆጣጥሯለች፣ በቃ ምንም ማድረግ አንችልም። እሺ አለቻት። ሚኔ ተብሳጨች። ጃን ይኸውልሽ ልጁን ያሳድጋል፣ ልንገርሽ፣ ቃል ገባልሻለሁ። ግን አዲስ የሚገዛላችሁ ቤት ውስጥ ነው የሚሆነው። አንቺም ልጅሽም እዛ ሄዳችሁ ነው የምንኖሩት፣ አለቻት ሚኔ። እየተብሳጨች እየመጣች ነው፣ በጣም ተናደደች። እሺ ከዚህ በኋላ ምን ሊመጣ ነው? ስላልነበር ልጅሽን ተንከባከቤ የሚደረገውን ነገር አድርግልሻለሁ፣ ቻው ብላ ትሰዳከት ሄደች። ሚኔ እጅግ በጣም ሀይለኛ ሽንፈት ነው የገጠማት። ሚኔ ተብሳጨች፣ ወደ ቢሮ እየመጣች ነው። ድንገት ታሊያን አገኘቻት። ደሚር እየመጣ ነበር በርቀት እነሱን ያያቸው ጀመረ። አንቺ ግን ምን ሴት ነሽ? እንዴት ነው ጃን እንደዚህ የተቆጣጠርሽው? ምን ሰው ነሽ እንዴ? ግን ልጅና አባት ለተለያየ ነው እንዲያለቻት እኔ ምንም ያረኩት ነገር የለም ሴትዮ ዞር በይ ከፊቴ ትላታለች። አንቺ የተማርሽ ሴት አይደለሽ እንዴ? እንዴት እንደዚህ ጭካኔ እኔ ካንቺ አልጠብቀም ስትላን ነበር። ከዛ ድንገት ጃን እየመጣ ነበር። እንዴት ነው እንደዚህ ጃን እና ሁሉ ምን ብታስነኪያቸው ነው ለአንቺ እንደዚህ ተንበርክከው የሚገዙልሽ? ስትላን ነበረ ማንም ለማንም ተገዥ አይደለም እኔ ተሳስተሻል እያላን ነበር። ድንገት ጃን እንደመጣ ከዛ ሜኔ ዝም ብላ አሊያን አየቻት። አየቻትና በበቀል ስሜት ትታት ሄደች። አሊያ ከዛ እሺ በቀንድ እያለች አብራው እየሄደች ከጃን ጋር ደሚሪሉ ነገር በርቀት እያየ ነው። ሚኔ ወደ ቢሮ ገባች። ወደ ቢሮ ገብታ ያገኘችውን ነገር እየወረወረች እያመሰቃቀለች በእግሯ እየመታች ነው። ተናደደች፣ ደግሞም ታለክሳለች። ድንገት የሆነች ነርስ መጣች። ወይዘሪት ሚኔ ደናነሽ እያልቻነ ውጭ ከዚህ ትላታለች። ድንገት እየመጣው ደሚር ነበረ። ውጡልኝ ከዚህ እያልኩ እያለች ስጮ ድንገት እሱ ገባና ሚኔ፣ ሚኔ፣ ሚኔ ተናደሻል፣ ተናደሻል። ውስጥሽ እሳት እየነደደ ነው ያለው። ይሄ እሳት መጥፋት የለበትም እሺ። በቀል ያስፈልግሻል፣ በቀል። ተበቂያቸው ያለፈ ነገር የለም። ያለፈውን ገጽ ገለጥ ገለጥ እያረክሽ እንደ አዲስ የበቀል ምዕራፍ ጀምሪያ። እንዴ ከዚህ ቀደም ያ ዶክተሩ ጆሮሽ ጋር ቀርበ ሾክ ያለሽ ነገር የለም እንዴ አለኮ ረስተሽ እኮ ነው። ሚኔ ቀናበይ ነቃበይ እያላ ነበረም ትኩር ብላ ከዛ እሷ እሺሺ እያለችው ነበረ ጎበዝ ጎበዝ እያላ ትቷት ሄደ። እሷ የምታስታውሰው ር የሰጣትን ቁልፍ ነበረ። ጨራሽ ረስታው ነበረ። ድንገዝ ዝቅ ስትላውን መሬት ላይ ሁሉ ጥላው ነበር ሳታቅ። ከዛም በኋላ ር የተደበቀውን ሳጥን ጠቁማን ነበረ እሱን እንደገና ለመፈለግ እየሞከረች ነበረም በሌላ ሰራከት ከልጇ ከጋርናት ናት በቀጥታ ቀለበት ሊገዙ መጥተዋል። የንጅቺ ቀለበት ግን ፈርጦ አላነሰችም። ተነሽ እንኳን ከፍ ቢል ነበር እማዬ የሴት ቀለበት እኮ ነው። ከፍ ካለኮ ጣቷ ላይ ራሱ ይከብዳታል። ሲል አልነበረ። እሺ ጥሩ እያለችው ከጌጣጌጥ መሸጫው ትንሽ ሊርቆ ነበረ። በድንገት ቪዳና ዘሬን እየመጡ የነበረው ፓፓ ቪዳን እንዴት ነው እባክሽ፣ ሰሞኑን በጣም በመንገዴ ፍለፊት እየመጣሽ ነው። እኔ እኮ የሚገርመኝ ነገር የሚወዷቸው ሰዎች ለምን ሰዎች ፍለፊት እንደሚያገኙዋቸው ነው ስትል ነበረ። አንቺ አለሽ እንጂ ሁልጊዜ የምትከታተኝ ስላልነበረ አይራዘም በባክሽ ተታታለ ይሰዳከት። ሁለቱ እንዲህ የተባባሉ አሁንም መጨቃጨቅና መሰዳደብ ቀጠሉ። ካ እናቱን እማዬ በቃ እንሂድ እያላ ነበረ። አረቆ ያንዴ ይኸውልሽ፣ ቪዳ የኔ ልጅ ቆንጆ ልጅ ሊያገባ ነው ቆንጆ ልጅ ኢፒክል ሊያገባ ነው። ተመልከች፣ ቀለበቱን ተመልከች፣ አያምርም ስትላ ነበር። ውፍ ፈጣሪ የተመሰገነ ይሁን ትላለች ቪዳን ካያ ከሷ ሴት ልጅ እንዲርቅ ስለምትፈለግ አዎ ፈጣሪ ይመስገን፣ ፈጣሪ ክብሩ ይስፋ፣ እሳ የለልል ትላለች። በዚህ አጋጣሚ ሰዳከት እንደዚህ እያለች የልጇን የቀለበት ስነስርዓት መበሻሸቂያ መተራረቢያ አደረገችው። ነገር ግን ካያና ዘሪ ልባቸው እየደማ ነበረ። ሁለቱም ይተያያሉ። በተለይ በዘሪን ብሷል። ዘሪን እያፈቀረችው እየወደደችው ካያ ከጇ ሊወጣ ነው። ከዚያም በኋላ ናበቀኔ ልጅ ብላ ሰዳከት ልጇን መኪና ውስጥ እንዲገባ ልታደረገው ከዛ በቃ ለሰርጉ መተን የሆነ ነገር እንሰጣችኋለን ስትል ነበር። አንፈልግም፣ አንፈልግም እያለች ሰላከት ወደ ቤት እየመጣች ነበረ። ወደ ቤት እንደመጣች ብዙ ነገር ተገዝተዋል፣ ብዙ ነገር ተዘገጃጅተዋል። ከደቂቃዎች በኋላ የቀለበት ስነ ስርዓት ይካሄዳል። ካህን ቢሆን መኝታ ክፍሉ ሆኖ ልብሱን ለብሰዋል። ነገር ግን የዘሪን ቀለበቱን አሁንም እጁ ላይ ያለ አልጣለው እሱን እያየ ነበረ። ዘሪን አይ ዘሪን፣ እሺ አሁን እኔ አንቺን እንዴት ብዬ ነው የምረሳው? እንዴት ብዬ እያለ ቀለበት ቀለበቱን እየተመለከተ ድንገት መጣ። አጠገቡ ተቀመጠ። እስኪ ብሎ ቀለበቱን ተመለከተው እና ምን አስበህ ወስነሃል ማለት ነው አለው። አሁ ወንድም ይወስኛለሁ። እስኪ ከዘሪን ውጭ ህይወት ምን እንደሚመስል ልመልከት። እሷን ለመርሳት መሞከር አለብኝ፣ ቢያንስ አንድ ጊዜ እንኳን እያለው ነበረም። ከዛ ጃን ያርግልህ ያለ እያቀፈ እሱን ያባ ብለዋል። ከዛ በኋላ በአንድ በኩል አለ ደግሞ ጸጉሯን እያስተካከለች ነው። ገና እንደጨረሰች የመጣችው ናሬ ነበረች። ናሬ እንደመጣች ዋው አሊያ በጣም አምሮ ብሻል እያለቻን ነበረ። ከዛ የካያ ነገር እንዳስጨነቃ ነገረቻት። ምን ይደረግ እንግዲህ ካያ እንግዲህ አንድ ጊዜ ወስኗል ትላታለች። አሊያ በነገራችን ላይ አሊያ ያው እንግዲህ በመጨረሻም ደስተኛ ልሆን ነው፣ በቃ በመጨረሻም ፈጣሪ የምፈልገውን ነገር ሊያደርግልኝ ነው አለች። አልገባኝም ማለት ስትላን ነበረ። በቃ ከሻይን ጋር ልንጋባ ነው አለቻት። እንዴ እንዴት እያለቻን ነበረ። አሊያ በጣም ደስ አላት። እንግዲህ በቃ በመጨረሻ ኦስካን ህይወቴ ውስጥ የለም፣ ሻይንም ነፃ ነው፣ እኔም ነፃ ነኝ። እንግዲህ እንድንጋባ ጠይቆኛል ሻይ አሁንም ቢሆን ይወደኛል። ምን ላድርግ እንግዲህ በቃ እሺ ከማለት ውጭ ያለቻት አልያ አሊያ እያቀፍቻት ነበረ። እንግዲህ ነገሩ ቀላል ከሆንልሽ በጣም ደስ ይለኛል እያለቻት ነበረ። አሁንም ለመናገር እስካሁን ደስ መም ውስጥ ነበርኩኝ አሁን ገና ነጻ እየወጣሁኝ ነው። በእርግጥ ነገሩ ከባድ ነው ግን በቃ ማድረግ አለብኝ እያለቻት ነበር። ድንገት ጃን መጣ። እንደመጣ ናሬ በቃ ኔ ካያ ጋሊድ በቃ ብላ ወጣች። ጃን ከዛ አሊያን ዝም ብሎ እያያት ምን ነበር ስታወር የነበረው ብሎ ጠየቃት። አይ ምንም ዝም ብላ የካያ ነገር አሳስበዋል ነበር የመጣቸው ስትነው ነበር ነው። እሺ ልብሱ በጣም ያምራል። በጣም ቆንጆ ሆነሻል እያለ ነበር ነበረ አንተም አምሮባል እያለች ነበረ። ሁለቱም እየተሳሳቁ ተያይዘው ወጡ። ቀለበቱ የሚፈጸምበት ቦታ ከቤታቸው ራቅ ይላል። እዛ መጡ፣ ተሰበሰቡ። አሁን ኢፔክ ለሁሉም ቡና እያዞረች ነበረ፣ ቡና እያደረሰች ከዛ በመጨረሻም ከጋ ደረሰች። ዛሬ ደግሞ ክሩፋ ለሙሽራው በሰላም ነው በልጠጣ ጠጣ፣ ነቃ ያረጋል እያለች ነበረ። ኮስተር ብሎ እያያን ነበረ። እሷ ግን አሁንም ፈገግቷ ፊቷ ላይ ያለ። ኢፔክ እዚህ ቦታ ላይ ሁሉም ከመጡ ሰዓት ጀምሮ ዝም ብላ ነበረ በፈገግታ ካን የምታየው። ከ ግን ልቡ ተማሯል። እሷ ይን የምታውቀው ነገር የለም። ዘሬን ባንድ በኩል አልጋ ተገዝቶላታል ። እዛ ጠገቦና እያሰበች ነው። አልጋ ላይ ተቀምጣ ብዙ ነገር እያሰበች በቃ ይሄኔ ከሌላ ሴት ጋር ነው ብላ ብዙ አሰበች፣ ተማረች። ከዛ ወደ ቦታው ልትመጣ ወሰነች። በሌላ በኩል ደሚ እችን አጋጣሚ ሊጠቀምበት ነው። ካን እንደሚገለው ዝቶበት ነበረ። አሁን በጣም ብዙ ሜትሮች ራቅ ብሎ አለሞ ተኳሽ ስናይፐር መሳሪያ ይዘዋል። ደሚር ካለ እያነጣጠረ ነው። ከን በቀላሉ የሚገኝ የሚገልበትን አጋጣሚ ሁሉ እያፈለገ ነበረ። የሱ ጠባቂዎች መጡ። አቶ ደሚር፣ እንግዲህ ያው አቶ ከያል ለመምታት በጣም ቀላል ቦታ የተቀመጠው አሉት። ጥሩ በቃ ጥሩ፣ እናንተ እዚሁን እኔ መጣውኝ ብሎ ከቦታ ወርዶ ወደ እነሱ በጣም እየቀረበ ነበረ። ጃን ሴት ልጃችሁን ኢፔክን ነው ፈልገን የመጣ ነው እያለ በባህላቸው መሰረት ሁሉን ነገር መናገሩን ቀጠለ። ኢፔካውንም በፈገግታ ነበረ ከያን የምታየው። ከዛ የኢፔክ ቤተሰቦች እንግዲህ ምን እንላለን እኛ ሀሳቡን ተቀብለናል በደስታ። የእኛ ቤተሰብ ከእናንተ ቤተሰብ ጋር እንዲጣመር እንዲዛመድ እንፈልጋለን። ግን ልጃችንም ብትሆን በዚህ ጋብቻ ፈቃደኛ መሆኗን ማወቅ እንፈልጋለን ሲሉ ነበረ። ፈቃደኛ መሆኗን ኢፔክ እየጠየቀች ነበረ። የኢፔክና ተጠገባ ነበረች፣ እጇን ይዛ መልሷን እየጠበቀች ነበረ። ኢፔክ ከያን ቀና ብላ አየችው። ከያንም ፊቱ አልተፈታም፣ ኮስተርተር እንዳለ ነበረ። ከዛ እሷ አዎ አዎ እያለች ነበረ፣ በጣም ደስ ብሏት። ከያን እንዲሁ ገና በአይኗ ለመጀመሪያ ጊዜ ስታይ የወደደች ነው የሚመስለው፣ ብዙም አታውቀውም። ከዛም በኋላ ሰዳከት ወይ ፈጣሪ፣ የተመሰገነ ፈጣሪ፣ ይመስገን። በቃ ቀለበቱን አምጡት፣ ቀለበት ይሰሩ ስትል ነበረ። ቀለበቱ መጥቶ ቀለበት ጣታቸው ውስጥ እያደረጉላቸው እያለ ደሚር በጣም ቀርቧል። አሁንም ስናይፐሩን እንዳንጣጠረ ነበረ፣ ሊተኩስ በጣም ተቃርቧል። ኢፔክ ፊቷ እንደ ፀሐይ ነው የሚያበራው። ከያን በፈገግታ ትመለከተዋለች። ሰዎች በኃይለኛው ነበር የምተነፍሰው በጣም ደስ ብሏታል ደሚር እያነጣጠረ ነው ያለው ከሀያ አሁን መስመር ላይ ገብቶለታል የካያ ጭንቅላት ግልጽ ነው ቢተኮስ ያገኘዋል ሊተኮስ በጣም ቀረበ ድንገት መንግ ፍለፊት የሆነ ሴት ገባች ፍለፊቱ እሷም ዘሪን ናት ዘሪን ከደሚር ፍለፊት እየቆመች ነው ራቅ ብላ ይህን እየተመለከተች በጣም ተማረች ቀለበት እያደረጉ እያየች ነበረም ስራከት ሁለቱንም እየመረቀቻቸው ነበረ ይሄ ገና ነስ ያለ ቀለበት ነው ከዛ ሁሉም እንኳን ደሳላችሁ ይባባላሉ ይተቃቅፋሉ ከዛ ኢፔክ ወደ ካያ ጠጋ ብላ አቶ ተጫጨን እኮ አይገርምም? ቀለበት አሰርን አለችው። ከዛ ፈገግ ብሎ ያተሳክ መሳክ ትችላለህ እንዴ እውነት አላምንም አላምንም ይህንን ሳክ የሚገርም ነው የሚገርም ነው ትለዋለች እንኳን ደስ አለሽ እያላ ነበረ አመሰግና አመሰግናለሁ በጣም ደስ ብሎኛል አንተቃቀፍም እንዴ እንተቃቀፋ አለችው እያላ ነበረ ከዛ ሊያቅፋት ሊቀርብ ነበረ ግን አትፍራኛ አትፍራኛ ተፈራኛ አለ እንዴ እንዴ ይሄ እኮ እንኳን ደስ አለሽ እንኳን ደስ አለ ምንባባልበት መተቃቀፍ ነው ዝም ብሎ እያለችው ነበር እሺ እያላ ተቃቀፉ ነገር ግን ይህ መተቃቀፍ ለዘሪን በጣም ብዙ ትርጉም አለው ዘሪን ተደብቃ እያየቻቸው መልቀስ ቀጠለች ተማረች ከቦታው እየሄደች ነበረ ደሜ አሁንም መተኮስ ይችላል ነገር ግን ዘሪን የሆነ ነገር ልትሆን እንደሆነ ገባው እየተከተላ ነበረ። ዘሪን የመጣችው ወደ ድልድይ ነበረ። ወደዚህ ድልድይ ከመጣሽ በኋላ ጫፉ ጋር ቆማ የኔ ልጅ እኔ እንዳንተ ጠንካራ አይደለሁም። ከዚህ በኋላ እኔ እናንተ እንድንኖር ምንም እድልም አልተሰጠንም። ስለዚህ በቃ እኔ እናንተ ተያይዘን መጥፋት አለብን እያለች በጣም ብዙ የምሬት ነገሮች መናገር ጀመረች። ይቀርበለኝ እያለች እያለቀሰች ነበረ። ለካ ያ ፍቅሯን አለመናዘዟ በጣም እየጎዳት ያለ ይመስላል። ከዛም በኋላ ልትዘል ነው። ልትዘል ስትል ድንገት ደሚር መጥቶ የያዛን ነበር። ልቀቀኝ እያለች ትጮዋለች። እሱ ግን ለልጅሽ ብለሽ፣ ለልጅሽ ብለሽ አንድ ጊዜ እያለ ነበር አንተነ አንተ ነ የሁሉ ነገር ምክንያቱ አንተ ነ እያለችው፣ እንደ እብድ እያረጋን ነበረ። አቅፎ እሱ ግን ወደ ቤት አመጣት። ከዛም በኋላ ዞር ብላ አየችው። አንተ ግን ለምሮ ማትወኝ እስኪ አንድ ጊዜ እንኳን ተወይ፣ እኔ ከካይ ውጭ መኖር አልችልም ብዬ ነበረ አለችው። አንቺማ ትኖሪያለሽ፣ ለልጅሽ ብለሽ ትኖሪያለሽ። እሱ ግን ያላንቺ አይኖርም። ሕይወትሽን እንደዚህ እንዳጨለመው አባዬን እንደዚህ በቆሙ እንደገደለው አጠፈዋለሁ፣ ሕይወቱን ነው የማጨልምለት ብሏት እየወጣ ነበረ። እሷ ግን እባክ ምንም ነገር እንዳታረገው ብላ እየለመነችው ትቷት፣ እየወጣ ነበረ፣ በሩን ዘግቶባት ክብሯን ተመልካቾች ለቀናቶች ስንከታተለው የነበረው አጓጊው ምርጡ ዘው ድራማ እነሆ ክፍል ሰማንያ ሁለት ላይ ደርሷል። ውድ ተመልካቾች ዘው ድራማ ምዕራፍ አንድ ሊጠናቀቅ አንድ ክፍል ብቻ ነው የቀረው። ከዚህ በኋላ የመጨረሻውም አጓጊ ትዕይንቶች የምንመለከትበት የድራማው የመጨረሻው ምዕራፍ ወይም ደግሞ የምዕራፍ አንድ መጨረሻ ላይ ደርሰናል። ተመልካቾች በነገ ሁለት የመጨረሻውን ክፍል ይዤላችሁ የመመጣ ይሆናል። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ከልብ አመሰግናለሁ። በያላችሁበት መልካም